ውዶች ምሮች ይብላለች፣ እንዴት ናቸው? ደህና ናቸው ወይ? እንግዲህ ዛሬ የማሳያችሁ ምንድነው፣ በሊባኖስ እንግዲህ ወደ እንትን እንሄዳለን፣ ወደ ገጠር ሁለት ወሩ ማለት ነው። በምንሄድበት ይሄኛው ሌላ የሚከፍለው ቤቱ ትልቅ ነው። እየከፈትኩ ነው። እስኪ ይሄኛው ምን ሆኗል? ገና ማየቴ ነው። ከሁለት ወር በኋላ እንደዚህ ሆኖ ነው። ይህም ተግመምቷል። ቅርታ አለቃ ነው። እንደዚህ ሸፍነን ነው የምንሄደው። ወደ ገጠር ስንወጣ እንደዚህ ሸፋፍነን ነው በቃ የምንሄደው። ሽፍንፍን አድርገን እንሄዳለን ማለት ነው። በሮን እየከፋፈትኩ ነው። ሁሉም ምናምን ሽፍንፍን አድርጌ ነው። ይሄንን ይመስላል ማለት ነው። ሽፍንፍናርጊ አድርጌ የሄድኩት ይህንን እንደዚህ ይመስላሉ። ከገጠር የወረድኩት ላፀዳ ነው ማለት ነው። ገና ነን የምንመጣበት፣ ግን እነሱ እዛ ሆኖ እኔ በፀዳ ይሻለኛል ብዬ የወረድኩት እነሱ ቤት እስከሆኑ መግብ ሲሰራ ምን ሲል ይህንን እየገላለጥ አልችልም። ስለዚህ እነሱን እዛ አድርጌያቸው ገና ጥቅምት ላይ ነው የምንወርደው እና እኔ ቀድሜ ወርጄ አሁን ዛሬ ሁለት ቀን ወይ ዛሬ ወይ ነገር ጨርሳለሁ። እንደዚህ አይነት ነገር ስትሰሩ እያረፋችሁ ማርያምን ቆጭ እያላችሁ እያረፋችሁ በአንድ ጊዜ ምንም ነገር እህቶች እንዳሰሩ እና ይሄን ልብለጠው ስከን ከሁለት ወር በኋላ ነው የወረድኩ እና ይሄው በረንዳችን ደግሞ እንደዚህ ይመስላል። ይህንን ይመስላል። እስቲ ንይ፣ እያየሁት ነው። ከብዳል። አይከብድም። ይሄ ሸፈኝ ሽንት ቤት እዚህ ምን ይመስላል? ቢስማላ ፊኒሽ ቆይታለች፣ ግን እንዳስቀመጥኳት ነች። ያምራል። እዚ በረንዳችን፣ እዚ ደግሞ ከንዲፌ መስዋከ አንዲ፣ እዚህኛው ለምድም እሱ

ይሄኛው ደግሞ ሌላ ሽንት ቤት ነው። እንደዚህ በስመ አብ ለምንድን ነው እንደዚህ ያቆሰፈው? በስመ አብ እና ዛሬ ይሄንን እማጸደው ማለት ነው። ዛሬ ይሄንን አጸዳለሁ። ይሄንን ይመስላል። ዛሬ ይሄንን አጸዳለሁ ይዘሬ ይሄን ስታዩታ ያስፈር በእግዚብሔር ዛሬ የጸዳን እግዚአብሔር ከወደደ አላጸዳን። ሄንን አላጸደውም ወይሄዳለው ማለት ነው። ሳሎናችን ይሄንን ይመስላል። እንዲሸፍነ የምንሄደው እያት እንዲሸፍን ፍና ርቅን ነው የምንሄደው ከተጸዳ በኋላ ደግሞ አሳያችኋለሁ ቤቱ ምን እንደሚመስል። ይህን አላጸዳም ዛሬ፣ ነገም አላጸዳም። ይህንን ይመስላል። ከስራ በኋላ ከጽዳት በኋላ እንገናኛለን ማለት ነው። ቤተሰብ ላይክ እና ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ መልስላችኋለሁ። እና ከስራ ስጨርስ በኋላ ደግሞ ለውጡን አሳያችኋለሁ ምን ያህል ቤቱ እንደሚያምር ማለት ነው። ባይ ቤተሰብ። እንግዲህ ቤታችንን አጸዳርተን ለዚህ በቀተናል ማለት ነው። ይሄንን ይመስላል ቤታችን፣ ጸርቷል። ጭንቅ ብሎ ነበረ ሰው እንዴት እንደማጸዳ በቃ መቼስ እኔ እንደምሆነው ሁሉም እንደዚህ ትሆናላችሁ እያሰባለሁ። ከምን ራሱ እንደመጀመር ግራ ገብቶ ነበር። ማርያማ ከምን ግራ ገብቶ አንስቲ ይሄ የውሻ መጫወቻ ነው። ከምን በቃ ከምን እንደምጀምር ራክ ብትል ምን ያበቃ ትታለች። አሁን ወዴት ነው? ወደ ገጠር ነው የሚሄደው። ይሄን ጨርሰናል። የምንወርደው ጥቅምት ላይ እንወርዳለን። ነው ደግሞ ለዚህ ነው ፍል እስቲ ዘጋለ እንዴት እንደ ጨነቄ የነበረ ብታዩ ብታምኑ ባታምኑ ምን እና

አሁን የሚቀረኝ ላይ ፎቅ ነው ማለት ነው። ፎቅ ቤት አለን ይቀረኛል፣ ይጨርሻለሁ። እንትኑን ግን አንዳንዱን ግን እንትን አላልኩትኝም፣ አላነሳሁትም። ሽፋን አሁን የፒያኖ ነው ነው፣ አላነሳሁትም። ፎቶ ምናምን ነው ለምን? እኛ አንድ ወር ገና ይቀረናል ማለት ነው። ቤት ይጨርሻለሁ። ይህንን ይመስላል ቤታችን። ቤኒ ስማም ጨንቆኝ ነበረ ከእንድያችት እና ይህ እንደተሸፈነ ነው። ማንሳት ስላልፈለኩኝ ነው። በረንዳ ይህ ማጥብ ያለው ህ አበባ ነው። ስከፍተው ስመጣ አሳያችኋለሁ በሌላ ቪዲዮ። ውጪያችን ይህን ይመስላል። እስቲ ደግሞ ወደ ራሴ ክፍል ልሰዳችሁ፣ ኪችን ልሰዳችሁ። ኪችኑን ስወርድ ነው የማጸደው። ብዙም አላጸደውትኝም። ይሄ ነው የተባለው እና ሳዶሩ ኪችናችን ይሄን ይመስላል። ኪችናችን እንደተሸፈነ ነው፣ አጥብቻለሁ፣ መሬቱም አጥቤያለሁ። ይህንን ይመስላል። ኪችናችን በጣም ነው የሚያምረው። እስከዚህ ይሄን አስገባለሁ። እዚህ ደግሞ የኔ ሶፋ ነው፣ ይሄ አላነሳሁትም። ይሄ እኔ ክፍል። አሁን ጸሎት አድርጌ ነው፣ ክብር ለድንግል ማርያም ልጅ ይሁን። አሁን ወዴት ነው? ወደ ገጠር ነው የምሄደው ማለት ነው። ቤተሰቦቼ፣ ላይክ አድርጉ፣ ሰብስክራይብ አድርጉ ኮሜንት ጻፉልኝ፣ እወዳችኋለሁ። በጣም ነው የማመሰግነው። ባይ